ቆንጆ አልጫ ነው። ጥብስ ከሁለት አንዱ ነው። ዙሩ ያውሃለው በደንብ ፈትፈት እያረግን ነው የምንበላው። ለማንኛውም እንደዚህ ደርሷል። አራት ምግብ ነው የሚጠቀሰው ጋባሽ እና ለማንኛውም እንደዚህ ያጠቃቀስኩኝ ሸኘኋቸው። ከዛ በርዝናብ ነበርና አሰጣን። ሹሮና በርበሬም እዚህ ጋር አዘጋጅቼ ነበረ። ዝናብ የመጣ እየሄደ በቃል አደርግድኛለ እና እዚህ ጋር የሆነ እሱን ከዛ ህሌና ሰጣታሁ ደይ ቡና ከሌለ አይነቃም። ቡናም እሱን አውቆ ተወዷል። ስንት ነ የሆነው? አንድ አስራ ስንት አንድ ሹ ለመቶ ብር ኪሎ አይ ቡና ለማንኛውም ደዚች አድርጌ ቡና አሰላሙ አለይኩም ቤተሰብ፣ እንዴት ናችሁ? ጁማአ እንዴት ይሷችኋል? እኛ ጋ ጁማአን እንግዲህ በጠዋት ተነስተን ከዛ እንግዲህ ኬጂ ከትት ኮ ልጆች ኬጂ ገቡ አይደለ? እዚህ የምሳቃ እያዘጋጀሁ ነው። እዚጋ ፍላፍል እየሰራሁ ነው። ነገራችን ላይ ፍላፍል ማታ እንትን ብዬ ፈጫጭቼው አድሬ ነበረ። ፍሬዘር አድርጌው አሁን እየጠበስኩላቸው ነው። በሽምብራ የሚሰራው ፍላፍል ማለት ነው። እና ቆንጆ የሚጣፍጡ ፍላፍል ነው የምሰራላቸው። ያው ፍላፍሉ ላይ ሽንኩርት አንድ ራስ ሽንኩርት ከዛ ደግሞ ነጭ ሽንኩርት ሶስት አራት ፍሬ የሚሆን ለድንብላ አልቅጣል ቅመም አድርጌ ፍጭት አረኩት ከሙንና እና ቁንዶ በርበሬ ምናምን አድርጌ ማለት ነው፣ ያለኝን ቅመም እና እዚ ጋር ደግሞ መኮረኒ ነው በነገራችን ላይ ከላፍ ነው። እኔ ዝም ብዬ ሰርችላቸው ነው እዛ ትምህርት ቤት የሚጻፈው ምግብ አድርጉላቸው የሚባለው እና ከዛ ልጆቹ ልጆች የሚወዱት ምግብ ምናምን አልገናኛኝ ሲለኝ እኔ የመረጥኩኝ በራሴ እየቀየርኩ ነው ምሰራላቸው። እና ለማንኛውም እዚጋ ጋር መኮረኒ አላቸው፣ ከዛ ደግሞ እንትን አላቸው ይህ ምንድን ነው ስሙ? ለቤትም ለእነሱም ነው የምሰራው በነገራችን ላይ ይ ግን በጣም ነው የሚያደግመው። ብታዩ ለሊት ተነስተው ብዙ አይነት ምግብ መስራት፣ በዛ ላይ ደግሞ ባባም ስላለ እንቅልፍ በቃ አያስተኛኝም። በጀርባ ያዝ ይሁኑ አንዳንዴ ደግሞ መሰራ። ይሄንን ምግብ እየሰራው ራሱ ቼቼ ብዬው ነው ምሰራው ሌላ ሰው እንዳይይዘው። እሷም ታግዘኛለች ስራና አይምችም። ስለዚህ ምሳቃቸው እንደዚያ አድርጌ የሰራሁላቸው ሁለትም ኩላል ቀቅዬ ከዛ ደግሞ እዚህ ጋር እንደምታዩት ከዚህ ቸኮሌት አደረኩላቸው ውስጥ ላይ እንዲበላቸው። እዚህ ጋር በቃ እንደዚህ ሰራሁላቸውና ሁለት ምሳቃ ነው ማደርግላቸው። ሁለት ሁለት ማለት ነው፣ ሁለት ሁለት ናቸው እነሱ። ከዛ አራት ምሳቃ አራት ምግብ ነው የሚጠቀሰው። ገባችሁ? ና ለማንኛውም እንደዚህ ያጠቃቀስኩ ሸኘኋቸው። ከዛ እዚህ ጋር ልብስ አጥበን ነበረ፣ ማታ ላደረቀውም ነበረ ዝናብ ነበር። ና አሰጣን። ሽሮ ና በርበሬም እዚህ ጋር አዘጋጅቼ ነበረ። ዝናብ የመጣ እየሄደ በቃ ላደርቅድኛለ እና እዚህ ጋር ስጥች የሆነ እሱን ከዛ እህሌን ሰጣጣሁ። እንደዚህ ቤታችን ጠራርገናል። ከዛ በኋላ የተጠራረገውን ደግሞ እናነጣጥፋለን። ጠርገን ወሉለናል። እና ደግሞ ጁማ አይደለም እሳት መስራት አለ። በጣም ብዙ ስራ ነው ያለብን ከዛ በኋላ ደግሞ እንግዲህ ቤታችን እንደዚህ ያዘዳርተን ወደ ኩሽና ነው ምገባው። እዚህ ጋር ከታትፋና ሽንኩርታችን ንፈጭና እዚህ ጋር ስጋችንም ተከታትፏል። ወደ ምሳ መስራት የሆነ እንደ ጥብስ አይነት ነገር ነው እኔ ዝም ብዬ የምሰራው። በጣም ደክሞኛል ና በቃ ሰራ አርጌ የምሳችንን ብቻ እንበላለን። ለእራት ደግሞ እንግዲህ ሌላ ነገር ይሰራል ማለት ነው እና ለማንኛውም መረቅ ያለው ሆኖ እንደ አልጫም እንደ ቅብስም ብቻ እንደዛ አይነት ነገር ነው የምሰራው። ያን ያክል ቀይ ወጥ ምናምን ምናምን ብዬ እንትናለንም። ቀይ ወጥም ቢሆን ያቆየኝ በዚህ በጊደር ደቅጥ ነው የምሰራው። ግን ሚጥሚጣ ያለው ነገር ሲሆን ደስ ይላቸዋል። ከበርበሬ ነገር ብዙም ይወደድን አይደለም በተለይ እኛ ቤት ይመስለኛል። አሊም ግድ የለውም ለበርበሬ እና እንደዚህ አልጫ ነገር ነው አልጫ ሆኖ ግን የሚያቃጥል ሚጥሚጣ፣ ዳጣ እኔ ስለማስፈጭ እሱን አድርገን እንደዚህ ነጭ ሽንኩርት፣ ቲማቲም ተደርጎበት እንደዚህ ስጋችንን ሽንኩርቱ ጋር በሰልክ አደረግነው። በኋላ እንጨማምርና ብረት ድስቴን ከድኝ ደግሞ ወደዚህ መጣሁ። ቤቴና አነጣጠፍኩኝ፣ መጋረጃዊ ምናምን አስተካከልኩ። ወይ ጁሙአ ወይ ሁለት ልጆች መሳቃይ ሲዞ መልአክ በቃ ቢዚ ነው የሆንኩት። የሚገርማቸው ልኬ ነው የገባሁት ተልኪ ከዛ ደግሞ የሕፃኑ ናይፍ ለሊት አላስተኛኝም። ብታዩ ተነስቶ በቃ ጨዋታ ጀመረ እንደ ትልቅ ሰው ማለት ነው። እና ቁጭ አርግኝና ልጨዋታ አለ። በዛ ብሎ በዚህ ብሎ አልተኛ አለ። ከዛ እሱን ሰባብል ለሊት የተነሳ ሱቢሂ ደረሰ። ከዛ ከሱቢሂ ሶላት ሰግጄ ደግሞ ወደ ምሳ መስራት ገባሁ። ወደ ቁርስ ምሳቃ መስራት፣ ከዛ ለእኛም ቁርስ በለ። ከዛ ለልጆቹ ደግሞ ጁማ ነው ደግሞ ምሳ መስራት ብቻ ቢዚ ነው የምትሆኑት አልሀምዱሊላህ ዋናው ነገር ጤና ጤና ኑሮ ልጅ ኖሮን እንደዚህ ቢዚ መሆኑ ደስ ይላል እና እንደዚህ ቅስክስምስም ብያለው እንቅልፍ ወይን አልተኛሁም አይኔ ሁሉ ይቀላ ነው የሚመስለኝ አይኔ ሁሉ እና በቃ እንዲሁ እያለሁኝ አሁን ሸዋር ሰወስድበት ጁማ አፏፏ ስልበት የሚለቀኝ ይመስለኛል እጃ አልሰጥም እና ይሄን ይመስላል። ዛሬ ውሎ ገና አላለቀም። ገና ምሳችንን ሰርተን አልጨረስንም። ገና ደግሞ አልተጣጠብንም። ገና ቡና አልቆላንም። ቡና እንቆላለን። ገና አልፈራረሽንም። ገና ነን፣ ገና ነን። እና ደግሞ እዚህ ጋር ሽንት ቤቴን ዛሬ አጸደድቻለሁኝ። አጸድቻለሁ ስላችሁ ከሌላው ጊዜ በተለየ በአሲድ ነው ያጸዳሁት። እንደዚህ ንጥታ አድርጉልኝ። እዚህ ቤት ከገባን አሁን ስድስት ነው። ግን ያው ሴራሚኩ እንደምታዩት በአራት ወር የሚሆን በሁለት ወር አንዴ አጸደዋለሁ በአሲድ። በረኪና ብቻውን በነገራችን ላይ አላቀውም። የሆነ ጊዜ ምንችክ ብሎ ጥቁር ይላል እና፣ ያኔ አሲድ ታመጡና ጓንት ምናምን ለብሳችሁ በስነ ስርዓት በአሲድ እዚ ጋር። ይህ ግንብ ግንብ ነው ጥቁር ጥቁር የምታዩት እንጂ ጽድት ብሏል። እና አንዳንዴ እንደዚህ በአሲድ ካጸዳ ነው እንደዚህ መታጠቢያችንም ሆነ የሽንት ቤት መቀመጫው ሴራሚኩ ጽድት ይላል። እናሱን ካጸዳዳው በኋላ ደግሞ ኬክ መስራት አስቤ ነበረ። ከዛ እንደዚህ ብርቱካኔን ጫመኩኝና ሁለቱን ቁላል ቫኔላ አደረኩኝ እንደዚህ ብርቱካኑን ፈቅፈቅ አድርጌ ያረኩበት እና ቆንጆ ኬክ ሰራለሁ እና እንደዚህ ያደረኩኝ ከዛ ወጤ እንደዚህ ደርሶልኛል። ቆንጆ አልጫ ነው። ጥብስ ከሁለት አንዱ ነው። ዙሩ ያውሃለው። በደንብ ፈትፈት እያደረግን ነው የምንበላው። ለማንኛውም እንደዚህ ደርሷል። ከዛ የጥብስ ቅጠል እንደዚህ ያደረኩበት ከዛ ምሳችን ደርሶልናል። አሁን ምንድነው ማረገው? ሳይንሰራራ ቡና ልቆላሁም፣ ቡና ልቆላሁም፣ ኬክ ልጨምረው እንዳስገባ። ከዛ ቡና ይንቆላለሁ፣ ኬክ ፊቴን አድርጌበት፣ ቅጥነቱ ልክ እንደዚህ ሆናል። ከዛ ፓትራይ ላይ ገለብጣለሁ ፓትራይን ተጠቅቀብቼ ከዛ በኋላ አስገባዋለሁኝ ማለት ነው። ቡናዬን እንደዚህ አጣጠኩና ቡናዬን ቆላላሁኝ። ቡና ነው የሚያነቃው በነገራችን ላይ፣ ቡና ከሌለ አንነቃም። ቡናም እሱን አውቆ ተወዷል። ስንት ነው የሆነው? አንድ አስራ ስንት አንድ ሹለመቱ ብር ኪሎ አይ ቡና። ለማንኛውም እንደዚያች አርጌ ቡናዬንም ቆላዋት፣ ቆንጆ አርጌ ቆላዋት። ወዙ ምኑ እንዴት እንደሚያምር ከዛ ቡናዬን ፈጫጫ አለሁኝ። ከዛ በኋላ ቡናው ከተቆላላ በኋላ እንደው ስራው አያልቅም። ምሳ ግን ምንድን ነው ዳ ኬኬን አስገብቻለሁ። ኬኬ ይብሰል፣ እኔ ደግሞ ሸዋሬ ልውሰድ። በቃ እንሰራው በቃ ከዛ ሸዋራችን ነው ሳስተዳለን እንደዚህ ተጠብጠብ ብለን ደግሞ ግዴታ ቤቱ መጫጨስ አለበት። ከሸዋር ስንወጣ ቤታችንን አጫጫስን። ጁማ ሶላት ደርሷል ሊሰገድ ነው። ስንት ሰዓት ነው አሁን? ስድስት ሰዓት ከስነ አስር ጉዳይ ነው የሚለው ያያችሁት ሰዓት ቴሌቪዥን ላይ እና ሊሰገድ ነው። ከሶላት በኋላ ምሳችንን በላን። እንግዳ ነበር። አሊ ሰው ይዞ መጥቶ ነበር። ጓደኞችን ምሳ በላ። ምሳው አልተቀረጸም። ከዛ እኔም ብቻዬን በላሁት። ከዛ ቡናችንን እንደዚህ ዚህኛው ክላስ ፈረሽኩኝ፣ ላሳያችሁ ብዬ ነው። ይሄን አልቆርጠው መቼስ፣ እንዲህ ነው ቡና አልጠጣ፣ ስለ አስር ጊዜ እየተነሳኝ ነው። ለካሜራው ነው እንጂ ክፍ አድርጌው ነው የምጠጣው። ግን እንደዚህ በቃ፣ ወደ ሰዓቱ እየመጣ እየገሰገሰ፣ እየተመላለስኩ ነው። ቡናችንን ጠጣን፣ ኬካችንን በላን። ፏልን ነው በቃ። ጁማችን እንደዚህ ያለ ቀደናው።